እንግዲህ ዛሬ በኢትዮጵያ የቤተሰብ ህግ ውስጥ በጣም ወሳኝ ወደሆነ አንድ ነጥብ ነው የምናተኩረው። የግልና የጋራ ንብረት ጉዳይ። በተለይ ደግሞ አንድ ንብረት መቼ ነው ይግድ የፍርድ ቤት የግል ይባልልኝ ውሳኔ የሚያስፈልገው? ልክ ነው፣ በጣም አስፈላጊ ጥያቄ ነው። ይሄን ውይይት የምናደርገው በጠበቃ አብርሃም ዮሐንስ ተዘጋጅቶ በቀረበ መረጃ እና በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አስገዳጅ የህግ ትርጓሜዎች ላይ ተመሰረተ ነው። ያው የቤተሰቡ ህግ አንቀጽ 57፣ 58 እና 62 መሰረታዊ ነገሮች ናቸው። በትክክል አንቀጽ 57 እንደሚታወቀው ከጋብቻ በፊት የነበረ ወይም በጋብቻ ውስጥ በውርስና በስጦታ የተገኘ ንብረት ግል መሆኑን ይደነግጋል። ዋናው ጥያቄ የሚነሳው ግን ያ የግል ንብረት በጋብቻ ውስጥ ሲቀየር ለምሳሌ ተሽጦ ሌላ ነገር ሲገዛበት፣ እዛ ጋ ነው ማለት ነው ነገሩ ያለው። አዎ ያኔ ነው የሰበር ሰሚ ችሎት ትርጓሚዎች አስፈላጊ የሚሆኑት። ይሄ የንብረት መለወት ሂደት ላይ ነው ትኩረታቸው። እሺ ከነዚህ የፍርድ ቤት ውሳኔዎች የምንረዳው መሠረታዊ መሰረታዊ መርህ ምንድነው? የግል ንብረት በጋብቻው ውስጥ በግብይት አማካኝነት ቅርጹን ሲቀየር፣ የፍርድ ቤት ጣልቃ ገብነት ግድ ያስፈልጋል እንደዛ ማለት ነው? አዎ በትክክል ተረድሻለሽ። ግብይት ስንል በዚህ አውድ በዋናነት ግል ንብረቱን መሸጥ መለወጥ፣ ወይም በሽያጩ ገንዘብ ደግሞ አዲስ ንብረት መግዛትን ያካትታል። ያው ይሄ ነው ህጋዊ ጥያቄዎችን የሚያስነሳው። ለምሳሌ ለምሳሌ ሰበር መዝገብ ቁጥር 37537 ላይ እንደተጠቀሰው አንድ ሰው ከጋብቻ በፊት የነበረውን የግል ቤቱን በጋብቻ ውስጥ ሸጦ በገንዘቡ ሌላ ቤት ቢገዛ ያ አዲሱ ቤት የግል ሆኖ እንዲቀጥል የግድ የግል ይባልልኝ የፍርድ ቤት ውሳኔ ማግኘት አለበት። ካልሆነስ ካልሆነ በአንቀጽ 62(2) መሰረት ያ አዲሱ ንብረት የጋራ ሀብት ነው የሚሆነው ምንም እንኳን በአንድ ተጋቢ ስም ብቻ ቢመዘገብ። ገባኝ። ስለዚህ የንብረቱ መነሻ ብቻ ሳይሆን በጋብቻ ውስጥ የተደረገው የሽያጭና የግዥ ድርጊት ነው ቁልፉ። ሌላስ ተመሳሳይ ሁኔታ አለ? አዎ በልማት ወይም በመንገድ ምክንያት የፈረሰ የግል ንብረት ካለ እና በተሰጥቶ ካሳ ወይም ምትክ ቦታ በጋብቻ ጊዜ አዲስ ቤት ከተሰራበት ያም አዲሱ ቤት የግል ሆኖ እንዲቀጥል የፍርድ ቤት የግል ይባልልኝ ማረጋገጫ ያስፈልገዋል። ይሄ በብዙ መዝገቦች ላይ የታየ ነው ማለት ነው። በጣም ሰበር መዝገብ ቁጥር 122346 227611ና ሌሎቹም ይህንን ነው የሚያረጋግጡት ፍርድ ቤት የግል ነው ብሎ እስካላት ጸደቀው ድረስ አዲሱ ንብረት የጋራ ነው። እሺ፣ ይሄ ግልጽ ነው። እንግዲያው በተቃራኒው የፍርድ ቤቱ የግል ይባልልኝ ውሳኔ አስፈላጊ የማይሆንባቸው ሁኔታዎችስ ምንድን ናቸው? የግል ንብረትነት ዝም ብሎ የሚቀጥልባቸው አጋጣሚዎች አሉ። በርግጥ፣ ሰበር ችሎቱ ይህንንም አብራርቷል። አንደኛ፣ ንብረቱ ከጋብቻ በፊት የተገኘ ከሆነ እና በጋብቻ ውስጥ ምንም አይነት ግብይት ያው፣ እንዳልነው ሽያጭ ወይም ልውጥ ካልተደረገበት፣ ግል ሆኖ ይቀጥላል። ሰበር መዝገብ 12003 ላይ ይሄ ተብራርቷል። ሁለተኛ የግል ንብረት ተሽጦ የተገኘ ገንዘብ ሌላ አዲስ ንብረት ለመግዛት ሳይውልበት እና ደሞ ከጋራ ሀብት ጋር ሳይቀላቀል፣ ለብቻው ለምሳሌ ባንክ ውስጥ ከተቀመጠ ያ ገንዘብ ግል ነው ማለት ነው። ገንዘቡ ራሱ ማለት ነው። አዎ፣ ገንዘቡ ራሱ ሰበር መዝገብ 221394 ላይ እንደተመለከተው ማለት ነው። እዚህ ላይ የፍርድ ቤት ውሳኔ አያስፈልጉም። ገንዘቡ አልተለወተም ቅርጹን አልቀየረም። በልማት ምክንያት ለፈረሰ ንብረት የተገኘ የካሳ ገንዘብስ? እሱም በተመሳሳይ ልክ ነሽ። እሱም በተመሳሳይ ለምሳሌ በውርስ የተገኘ የግል ቤት ቢፈረስ እና ካሳ ቢከፈል ያ የካሳ ገንዘብ ሌላ ንብረት ለመግዛት ሳይውል ለብቻው ባንክ ከተቀመጠ የግል ነው የሚሆነው። ይሄ ሰበር መዝገብ 65708 ላይ የተሰጠ ውሳኔ ነው። ምክንያቱም እዚህም ገንዘቡ በቀጥታ ከግል ንብረቱ የመነጨ እንጂ በግብይት የተገኘ አዲስ ሀብት ስላልሆነ ነው በትክክል ሌላው ደግሞ ምን መሰለሽ ካሳው ወይም ምትክ ቦታው ከተገኘ በኋላ ወዲያው የፍቺ ክስ ቢቀርብና የግል ይባልልኝ ለማለት በቂ ጊዜና እድል ባይገኝስ አዎ እንደዚህ አይነት ነገር ሊያጋጥም ይችላል ሰበር ችሎቱ በውሳኔ ቁጥር 124569 ላይ እንደዚህ አይነት ሁኔታ ሲያጋጥም ያ ንብረት ወይም ገንዘብ የግል ሆኖ ሊቀትል እንደሚችል አመላክተዋል። ምክንያቱም ጥያቄውን ለማቅረብ እድሉን አላገኘማ። በጣም የሚገርመን ነጥብ ነው። ሌላስ ለምሳሌ በመንግስት ተወርሶ የነበሩ ንብረቶች በጋብቻ ውስጥ ቢመለሱስ? ጥሩ ጥያቄ ነው። ሰበር መዝገብ 178801 ላይ የተዳሰሰ ጉዳይ ነው። ከጋብቻ በፊት የግል የነበረና በመንግስት የተወረሰ ንብረት በጋብቻ ወቅት በማካካሻነት ሲመለስ ለምሳሌ በምትክነት ሌላ ንብረት ሲሰጥ ያ የተመለሰው ወይም ምትክ የሆነው ንብረት የግል ነው የሚሆነው። ምክንያቱ ምንድን ነው? ምክንያቱ ንብረቱ የተገኘው በግብይት ወይም በግል ንብረት ለውጥ አይደለም፣ በቀጥታ በንብረት ምትክነት ነው የመጣው። ስለዚህ የግል ይባልልኝ አያስፈልገውም። እዚህ ላይ ሌላኛው ተጋቢ ንብረቱን ለማስመለስ ቢያግዝም እንኳን ያው በጋብቻ ውስጥ መረዳዳት የባለቤትነት መብትን አይቀይርም የሚል መሬ ነው ያለው። በጣም ግልጽ ሆኗል። በጣም እናመሰግናለን። ለማጠቃለል ያህል እንግዲህ የግል ይባልልኝ የሚለው የፍርድ ቤት ሂደት ወሳኝ የሚሆነው የግል ንብረት በጋብቻ ጊዜ ውስጥ በዋናነት በግብይት አማካኝነት ቅርጹን ሲቀይር ወይም በሌላ አዲስ ንብረት ሲተካ ነው። ልክ ነው። ንብረቱ ግን በነበረበት ከቀጠለ ወይም ከሽያጩ የተገኘው ገንዘብ ተለይቶ ከተቀመጠና ከጋራ ሀብት ጋር ካልተቀላቀለ የፍርድ ቤት ውሳኔ ላያስፈልግ ይችላል። ይህን ዝርዝር ትንታኔ እንድናደርግ መነሻ የሆነንን መረጃ ላዘጋጀውና ላቀረበው ለጠበቃ አብርሃም ዮሐንስ ምስጋናችንን እናቀርባለን። በትክክል ምናልባት አንድ ለቀጣይ ማሰቢያ የሚሆን ነጥብ ብናነሳ ጥሩ ነው። በተግባርስ በተለይ የገንዘብ ዙሮች ውስብስብ ሲሆኑ፣ ያው የግል ይባልልኝ የፍርድ ቤት ውሳኔ ባይኖርም እንኳን አንድ ገንዘብ ወይም ንብረት ተለይቶ መቀመጡንና ከጋራ ሀብት ጋር ፈጽሞ እንዳልተቀላቀለ የሚያሳይ ጠንካራ ማስረጃ ማቅረብ የንብረቱን ግልነት በፍርድ ቤት ለማስረዳት ምን ያህል ክብደት ይኖረው ይሆን? የብራሱ ሊታሰብበት የሚገባ ይመስለኛል። በጣም አስደሳች ነጥብ ብሎ ለዛሬው ውይይታችን እዚህ ላይ እናብቅ።